አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። የኢብሮ ሚዲያ ቻናል ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላ ዛሬ ይዤላችሁ የመጣሁት ቪዲዮ መቅደላ ማሻ መናሃሪያ አካባቢ አሁናዊ ያለውን ሁኔታ ነው ይዤላችሁ የመጣሁት እንግዲህ መቅደላ ማሻ የአገሬ ልጆች እንደምን አላችሁ መቅደላ ማሻ እንግዲህ መናሃሪያ አካባቢ አሁናዊ ያለው ሁኔታ ይህንን ይመስላል ይህ የምትመለከቱት መናሃሪያ መግቢያ አካባቢ ላይ ያለ አደባባዋ አካባቢ ሳይክል ተራ የሚባለው ነው ማለት ነው። እንደዚህም ከዚህ በመቀጠል ይህ የምትመለከቱት አደባባዋ ናት፣ ሶስት ማዕዘን ቅርጽ ያላት ውብ የሆነች አደባባይ ነች ማለት ነው። የምትመለከቱት ሞተር ተር አካባቢ ከዚህ በመቀጠል ይሄ ደግሞ መናኸሪያ ውስጥ ላይ በር አካባቢ የመናኸሪያው መግቢያ በር ይህንን ይመስላል ማለት ነው። የመቅደላ ማሻ መናኸሪያ በር ማለት ነው። እንግዲህ ውድ የቻናል የተከታታዮች እንደምትመለከቱት የአገራችን አሁናዊ ገጽታ መናኸሪያው በዚህ መልኩ ነው ማለት ነው ያለው። ይህንን ቻናል እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ እንድታግዙኝ ይጠይቃለሁኝ። እንዲሁም በመቀጠል ደግሞ ውስጣዊ ገጽታው እንደምትመለከቱት ነው። ከመግቢያው በኩል ጀምሮ እስከ መጨረሻ ውስጣዊ ገጽታው የዚህ መናሃሪያ የመቅደላ ማሻ መናሃሪያ ይህንን ይመስላል ማለት ነው። ውድ ተመልካቾቻችን ከዚህ በመቀጠል ደግሞ ለየት ለየት ያሉ ቪዲዮዎችን እየሰራሁኝ በመቅደላ ማሻ ያላት ገጽታ ምን እንደምትመስል ውስጣዊ ገጽታዋን በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። ውድ ተመልካቾቻችን እንግዲህ ይህንን ቻናል ሰብስክራይብ እያደረጋቸው ቻናሌን እንድታሳድጉልኝ ጠይቃቸዋለሁኝ ማለት ነው። ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ በረካቱ